እስከ ጋርደን ላይቲንግ ጭምር ነው የሰራንለት። ጋርደን ምን ነበር የሚመስለው? ከዚህ ወደዚህ ቀይረነዋል ማለት ነው። ቦታ እጅላችሁ ይጃለው። እንዲሁም ደግሞ ቤት ማስመረቅ የሚባል ነገር አለ። እኛ ባህላችን ነው እንግዲህ የደስደስ የሚባል ነገር አለ፣ ያንንም አድርገናል ማለት ነው። በህብረት እንግዲህ ያው ከሰው አስበልጠ ነው መሀል ላይ እንዲጫን አድርገነዋል ማለት ነው። ይሄ ሰላም፣ ሰላም ውድ ናችሁ የጁና ዩቲዩብ ተከታታዮች፣ በያላችሁበት ሁሉ ሰላም ሁሉ ፍስት ይበልላችሁ። ዛሬ ለእናንተ አሪፍ የሆነ መልእክት ይዤላችሁ መጥቻለሁ። በተለይ ደግሞ ኢትዮጵያ ላይ ያው አብዛኛው በእንጨት ነው የሚሰራው ቤት። ይህም ቤት ደግሞ በእንጨት ስትሰሩ ምን ምን ቅድመ ሁኔታዎች መሟላት አለባቸው? ምን መቅደም አለበት?

የሚለውን ነገር እጅላችሁ ቀርብ ያለው በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረግ ጀምሩ፣ ውድ ሆናችሁ የቻናል ቤተሰቦች። እንግዲህ ይህም ቤት አሞራ ክንፍ ይባላል። በተለምዶ አሞራ ክንፍ ቤት ነው ቤቱ። እና እኛ የሰራንለት ወይም እኛ ያደረግነው ፊኒሺንግ ስራ ብቻ ነው የሰራንለት። ቤቱ በጣም ቆንጆ ተደርጎ ነው የተሰራው። መጀመሪያ ግን የኮንዲት ኢንስታሌሽን አልተሰራለትም ነበር። ትልቁ ስህተት እዚህ ጋር ነው የተሰራው። ምክንያቱም ቤት ኢንስታሌሽን ሲሰራ ኮንዲት ኢንስታሌሽን አለመሰራቱ ሳይድ ኢፌክቱ ምንድን ነው? ቤቱ ክራክ ያመጣል፣ ከጊዜ በኋላ ማለት ነው። በጥንቃቄ ቻክና ቀለሙ በስነ ስርዓት ካልተሰራ ክራክ ያደርጋል፣ ንፋስ ይስባል ማለት ነው የተሰነጠቀው ፓርት። ስለዚህ ይህን ቤት አሪፍ አርገን ፊኒሺንግ ጉን ሰርተናል ማለት ነው። ምን ምን አድርገንለታል? ቤቱስ እንዴት ተሰርቷል? ኢንስታሌሽኑ እንዴት ተሰርቷል? የሚለውን ነገር ደግሞ አብረን እናያለን። ኢንስታሌሽን ደግሞ ስታሰሩ በባለሙያ ያሰሩባችሁ። ቤቱን አሁን ይሄ የሰራነው ቤት እስከ ጋርደን ላይቲንግ ጭምር ነው የሰራንለት። ጋርደን ላይት ምንድነው? የውጭ ቤቶች ውጭ ስታንዳርድ ወይም ትላልቅ ሌክዥሪ ከሚባሉ ቤቶች መካከል አድርገን የሰራ ነው፣ አሞራ ከምትሄድ የገጠር ቤትም እንኳን ቢሆን ማለት ነው። ምክንያቱም በአሁን ጊዜ ከተማዎች ወይም ገጠሮች በፍጥነት ወደ ከተማነት እየተቀየሩ ስለሆነ ምናልባት ሆቴል እንኳን እናድርገው ቢሉ እኛ በዛ ስታንዳርድ ነውና የሰራነው። ግቢው በጣም ነው የሚያምረው። በጣም ነው እና ቤቱ ምን ምን ተደርጎለታል ምን ምን ተሰርቶለታል የሚለውን ነገር ደግሞ በቪዲዮ ማሳያችሁ ይሆናል። ይኸው ከጀርባይም እያያችሁት ነው ማለት ነው። ቤቱ በጣም ቆንጆ አድርገን የሰራ ነው። ከቀለም ከኮርኒስ፣ እንዲሁም ደግሞ ከኢንስታሌሽንም ጭምር እኛንን የሰራ ነው። እንዲሁም ደግሞ ቤተሰቦቹን ቤተሰቦቿን የልጅቷን ቤተሰብ በመጨረሻ ላይ ሰርፕራይዝ አድርገናቸዋል ማለት ነው። ስጦታ እጅላቸው ይጃለው እንዲሁም ደግሞ ቤት ማስመረቅ የሚባል ነው። እኛ ባህላችን ነው እንግዲህ የደስደስ የሚባል ነገር አለ። ያንንም አድርገናል ማለት ነው። በግ ገዝተን እስከ ገበያ ድረስ ሄደን ያለውን ነገር አስቢዛ ሁሉ ነገር ፉል አድርገን ጭነንላቸው እስከ ቤታቸው ድረስ መተን ምርቃት ተቀብለን ነው እና የተለያየ ነው። በዚህ ቪዲዮ ብዙ ትምህርት ብዙ መልእክት ታገኙበታላችሁ እና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቤትን ሰብስክራይብ ያድርጉ። አመሰግናለሁ። እንግዲህ አሁን የሚሆነው መጀመሪያ ላይ ፊኒሽንግ ከመሰራቱ በፊት የኤሌክትሪክ ወይም የመብራት ዝርጋታ መሰራት አለበት ማለት ነው ቤቱ። ስለዚህ ሁሉ ነገር የመብራት ዝርጋታ ሁሉ ነገር ካለቀለት በኋላ ነው ወደ ቻክ ወደ ኮርኒስ ወደ ጂፕሰን ቦርድ የምንሄደው ማለት ነው። ስለዚህ ያ ከመሆኑ በፊት ኢንስታሌሽኑ መሰራት አለበት። የተስተካከለ ኢንስታሌሽን፣ ስታንዳርዱን የጠበቀ ኢንስታሌሽን ወይም የመብራት ዝርጋታ መደረግ አለበት ምክንያቱም ቤት አንድ ከተሰራ በኋላ ቀጣይ ወደሱ ሱ መዞር ስለሚያስቸግር ማለት ነው። ስለዚህ መጀመሪያ የኤሌክትሪክ ዝርጋታው መሰራት አለበት። ያ አሁን የሚሰራው የኮሌጅ ስራ የቀለሙን ስራ፣ የመብራቱን ስራ እና የግድግዳ ቻክ ስራ ነው እኛ ልንስራ የተስማማነው ማለት ነው። እንግዲህ አሁን ያለበት ሁኔታ ይህንን ይመስላል። ቀጣይ ደግሞ ሰርተን አሳምረን እናሳያችኋለን። ዳይ ወደ ስራ። እንግዲህ አሁን ኢንስታሌሽናችን የመብራት ኢንስታሌሽናችንን እየዘረጋን ነው። መጀመሪያ ያው እያንዳንዱ ነገር በጥንቃቄ መሰራት አለበት። ከእረፍት መልስ ደግሞ እናታችን ቡና አፍልታ ካልጠጣችሁ አለችን ስራ አስፈታችን እና ያው ቤቱን ሌላ ልነግራችሁ ወደው ምንድን ነው ቤት ቆርቆሮ ከቆመ በኋላ ግድግዳው ከቆመ በኋላ ግዴታ ኮንዲት በባለሙያ መግባት አለበት። ቱቦ በባለሙያ መግባት አለበት። ምክንያቱም ይሄ የቁፈር ነው እንዳለ በኋላ ክራክ ያመጣል። ምክንያቱም መጀመሪያ ቱቦ ወይም ኮንዲት አለ መግባቱ ነው ለዚህ የዳረገው። ስለዚህ መጀመሪያ ቤት ስታሰሩ በባለሙያ በኤሌክትሪክ ባለሙያ ቱቦ አስገቡ፣ የመብራት ቱቦ አስገቡ። እሱ በጣም ወሳኝ ነው ማለት ነው። የኢንስታሌሽኑን ስራችንን ጨርሰን እንግዲህ ያው አሁን ወደ ማቅርባዳጃው ቦታ ላይ ደርሰናል። እንግዲህ ሁሉ ነገር ጨራርሰን ወደ መጣርበን ልንመለስ ነው። ግን እዛ ከመሄዳችን በፊት ደግሞ ውስጥ ያለው ነገር አስጎብኛችኋለሁ። ከኔ ቀጥሎ ደግሞ የሚገቡት የጂፕሰን ባለሙያዎች ናቸው። የጂፕሰን ባለሙያዎች ደግሞ ከኔ ስር ያሉ ሰራተኞች ናቸው። ይህን ቤት ሙሉ ቅድም ባለፈውም እንደነገርኳችሁ ሙሉ በሙሉ እኛ ተረክበን ነው የምናስተናግደው ማለት ነው። ቀጣይ የጂፕሰም ባለሙያዎች ይገባሉ ማለት ነው። አሁን ውስጥ ያለውን ነገር አስቃኛቸዋለው ከውጭ ጀምር ምን ምን እንደተሰራለት ማለት ነው። እዚህ ጋ የጋርደን ላይት ብዬ ነገር ጋርደን ላይቲንግ ማለት ይሄ ነው። ማቁረጥ ጋርደን ላይቲንግ ማለት ይሄ ነው። ይሄ ማለት ከዚህ ተቀብሮ መሬት ላይ ሆኖ ይሄዳል ማለት ነው። ወደ ጊቢ ወይም ሁለት ላይ መሄድ ይችላል። እና ደግሞ ከታይ ለማሳያችሁ ደግሞ እዚህ ጋር ሲርሞኒ ምናልባት በረንዳ ላይ ሲርሞኒ ቢኖር እዚህ ጋር ሱኬት አለን ማለት ነው። እዚህ ጋር ያው መፈራሽ ቢፈለግ አካባቢውም ያው አሳ ነው የሚባል ቦታ ነው የድዋ አካባቢ ነው ማለት ነው። እና ይህን ይመስላል እዚህ ጋር አንድ ሱኬት አለን። እንደገና ደግሞ ዞረን ይሄኛው የቁጣሪ ፓወር ነው። ብዙ ጊዜ የቁጣሪ ፓወር ሲያወጡ በዛ በኩል ወጥቶ ተንጠልጥሎ የሚሆንበት ታይም ነው ያለው። ይሄ ግን በስውር ተደርጎ በጀርባ በኩል እንዲወጣ ተደርጎ ነው። ይሄ መቆፈር ስለሌለበት ሲሚንቶ ገርፍ ስለተጠራ ነው። ጋርደን ላይት ደግሞ እዚህ ጋር ማለት ጋርደን ላይቱ ለመገንባት ግቢውን ለማስተካከል ብዙ ጊዜ አይገናኝም ማለት ነው። ውጭ ያለው ላይቲንግ ወይም መስመር የኤሌክትሪክ መስመሩ ሕፃናት ልጆች ላይ አደጋ ሊያደርስ ስለሚችል እዚህ ጋር ኮኔክት አናደርገውም፣ አናገናኘው። እንደዚህ አድርገን ፊኒሽንግ እንኳን ካለቀ በኋላ እንደዚህ አድርገን ውስጥ ላይ በማስትሮም ጠቅላ አድርገን እንቀባዋለን ማለት ነው። ይቀመጣል ማለት ነው። በፊውቸር ወደፊቱ ይሆናል ማለት ነው። እዚህ ጋር የዲሽ ገመድ አለ፣ ሶኬት አለ። እዚህ ጋር እንደምትመለከቱት አማራጭ ደግሞ የሚኛው ሆን አስራቢ በዚህ ሳይት

እዚህ ቤት ላይ ስምንት ስፖት ላይቶች አሉ ማለት ነው። የስምንቱ ስፖት ላይቶች የሆነው መቆጣጠሪያቸው እዚች ጋር ይሆናል ማለት ነው። የስምንቱ እችኛዋ ደግሞ ማብሪያ ማጥፊያ፣ ከዛ ጋር ስንገባ ያበራ ነው። እዚህ ጋር ቁጭ ብለን እናጠፋዋለን እናበራዋለን ከፈለገን ማለት ነው። ከታች ደግሞ ዝቅ ብሎ መጅሊስና ሚኒሮች እዚች ጋር ሶኬት አለን ማለት ነው። በዛ አንዱ አንድ ሶኬት አለን ማለት ነው። ሳሎን ይህንን ይመስላል። አሁን መኝታ ነው። መንገናቤት ደግሞ እዚህ ጋር ስንገባ እናበራለን። እዚህ ጋር ደግሞ ስንቀየም ወይም ስንገኛ እናጥፋዋለን ወይም እናበራዋለን። እንደተመቸን እንጠቀማለን። አንድ ላይ ሲንግ ደግሞ የስፖት ላይቶች የዙሪያዎቹ እሱች አላት ማለት ነው። እዚህ ጋር አራት ስፖትና አንድ ሴንተር አለን። እዚች ጋር ደግሞ ሶኬት አለን ማለት ነው። በዚህ ሳይድ ሶኬት አለን ማለት ነው። ይህን ይመስላል። ቀጣይ የሚሆነው ደግሞ የልጆች ክፍል ነው። ይህንን ይመስላል። ኪችኑ እቃቸውን አላወ ቁልድንም ባለበት ነው እና የሰራ ነው። ስዊቻቸው የኪችን ምንጊዜም በር ላይ ነው የሚሆነው። አንድ ስዊች ነው የሚሰራለት። ሲገቡ ያበሩታል፣ ሲወጡ በዛው ያጠፉታል ማለት ነው። ምክንያቱም እዚህ ስለማይኖር በዚህ ሳይድ ደግሞ ምናልባት ጨለማ ነው ላይታይ ይችላል። እዚህ ጋር የምጣድ ሶኬት አለ ማለት ነው። የምጣድ ሶኬት አለ። እዚህ ጋር ደግሞ እስቲ ከብታ ያሳያቸው። እዚህ ጋር ደግሞ ሶስት ሶኬቶች አሉ። የፍሪጅ የስቶቭ እና የቡና ማሽን መጠቀም ብትፈልጉ ሶኬት አላት ማለት ነው። በጣም ጠባቡን ብትሆን አብቃክተው መጠቀም ይችላሉ ቦታው ማለት ነው። እዚህ ጋር ኪቺን ካቢኔት ማድረግ ይችላሉ። ከታች ደግሞ የስቶቭ የተለያዩ ነገሮችን ማስቀመጫ ጠረጴዛ አድርገው መጠቀም ይችላሉ ማለት ነው። ይሄኛው ደግሞ አንድ ሜትር ከአርባ ሴንቲ ሜትር ነው ማለት ነው ከፍታው፣ ወይም ሰላሳ ወይ አርባ ነው አንድ ሜትር ከመናገር ነው ማለት ነው። ስለዚህ ይሄኛው ስታንዳርድ ተደርጎ ነው እና የተሰራው። ምንም የገጠር ቤት ቢሆን አሳምረን አስውበን ነው የሰራ ነው ምክንያቱም መች ከተማ እንደሚሆን ስለማይታወቅ ማለት ነው። እና ምንም የጎደለው ነገር የለም። ቀጣይ ደግሞ የማሳያችሁ በአራቱም ኮርነር ላይ መብራት አለ፣ በውጭ ሳይድ ማለት ነው። ውጭ ሳይድ ላይ አራቱም ኮርነር ላይ መብራት አለ። ይህኛው ደግሞ እንደምትመለከቱት ኮሪደር ነው። ኮሪደሩ ላይ እዚህ ጋ ስዊች አለ ማለት ነው። ሶስት ፊቹ እዚች ጋር ሶስት አምፖሎች አሉ። አንደኛው የመሀሉ ሴንተር ነው። አንደኛው ደግሞ የዳርና የዳር ጌጣጌጦች ናቸው። ከዛ በኋላ የኮርነር ላይቶች ደግሞ የውጭ ላይ ኮርነር የቤቱ ኮርነር ላይ ጥግ ላይ ማለት ነው። በዛ በኩል ጥግ ላይ አምፖል አለ። በዛም ጥግ ላይ አምፖል አለ። እዚም ጋር አምፖል አለ ማለት ነው። ከላይ እና ኮሪደሩ ይሄን ነው ይመስላል። ከዛ በመቀጠል እዚች ጋር የቦርድ ይባላል። ይሄኛው ቦርድ ማለት ስራ አላቸው ማለት ነው። ሁሉም ቤት ልጅ ራሱ ይቆጣጠረዋል ማለት ነው። ቀጣይ በሌላ በጂፕሰም ስራ እንገናኛለን። ኢንስታሌሽናችንን ጨርሰን እንግዲህ ቀጣይ ስቴፕ የሚሆነው የጂፕሰም ባለሙያዎች እንዲገቡ ማድረግ ነው። ጂፕሰሙ እንዲሰራ እንዲስተካከል፣ ቆንጆ ተደርጎ እንዲሰራ መከታተልና ክትትል ያስፈልገዋል። ምክንያቱም አንዳንዴ ባለሙያ ሁሉም ሰው ባለሙያ ፐርፌክት ነው ማለት አይደለም። ይሄ አማና ነው። የሰው ቤት ነው። እየሄድን በየደቂቃ በየሰዓቱ ቼክ እያደረግን ጅብሰማችንን ልክ በእንደዚህ አይነት መልኩ ተቆጣጥረን አሰራን ማለት ነው። እንግዲህ ጅብሰሙ ያው ቦርዱን ስናሰራ ወይም ጅብሰም ኮርኒስ ስናሰራ ለባለቤቱ ምርጫ እንልካለን ማለት ነው። ከመቶ ምናምን ያላነሱ የጅብሰም ስራዎች አሉ። ከነዚያ ምርጫዎች ሁሉ አስመርጠናት ይህኛው ቤት ወጥ ነው እንደገና ሹልም ስለሆነ ይሄኛው ይሁንልሽ ብለን ይህንን ባክግራውንድ አስመረጥናት ማለት ነው። ልጅቷን በጣም ደስ አላት። ለእናቷ ነበር የምታሰራው የነበረው እንግዲህ በእንደዚህ አይነት መልኩ ጂፕሰማችንን እንዲሰራ አስደረገን ማለት ነው። በጣም ቆንጆ አድርገን እየሰራ ነው። ምክንያቱም እያንዳንዱ ነገር ጂፕሰም ክራክ ያደርጋል ብዙ ጊዜ። እንደገና ደግሞ ይህ የቆፈር ነውን ቦታ ክራክ እንዳያደርግ በጣም ጥንቃቄ ተደርጎ እንዲሰራለት ያለውን ነገር ሁሉ እንትን ብለናል። ያው አጀስት አድርገን ጨራርሰን፣ አሁን ወደ ጂፕሰሙ ቻክ ሁሉ ነገር ካለቀ በኋላ ግርግዳ ወደ ማስፋቅ ነው ይሄ ማለት ነው። ግርግዳው ሙሉ በሙሉ ተፍቆ መነሳት አለበት ሁሉ ነገር ማለት ነው። ምክንያቱም ቻክ ስናደርገው ቻኩን ላይዝልን ይችላል ግድግዳው ማለት ነው። ስለዚህ ቻኩ እንዳለ በደንብ አድርጎ እንዲይዝ ልክ እንደዚህ ዙሪያው መፋቅ አለበት። የመጀመሪያው ጄሶ ነበር የተቀባው ጊዜያዊ ተብሎ ጄሶን እንዳለ ተፍቆ መስተካከል አለበት ብለን ተከታትለን ልክ እንደዚህ አስፍቀን ካስጨረስን በኋላ ቀጣይ የሚሆነው እንግዲህ ቻክ ነው። የቻክ ስራችንን አጠናቀን ቀጣይ የሚሆነው የመብራት ኢኒስ ኢንስታሌሽን ፊኒሽንግ ነው። ያ ማለት ምንድን ነው? የአምፖሎች ማብሪያ ማጥፊያዎች፣ እንዲሁም ደግሞ ሻዶ ላይቲንጎች፣ ስፖቶች መገጣጠም አለባቸው እና በጣም በቻል ነው ያህል የምንችለው ያህል ቤትን ፊኒሽንጉን ይበልጥ ተጠበን ተጨንቀን ብናሰራ የተሻለ ነው። አሁን ያው ቤታችንን ጨራርሰን ያው ወደ ዋናው ፊኒሽንግ ደርሰናል ማለት ነው። አምፖል ማብሪያ ማጥፊያና ሶኬቶችን ለመገጣጠም ማቴሪያላችን ይዘን ገብተናል ማለት ነው። ቤቱ ደግሞ ይህንን ነበር የሚመስለው ከዚህ ወደዚህ ቀይረነዋል ማለት ነው። እስኪ እናንተስ እንዴት አያችሁት ቤቱን ከለሩ ከአካባቢው ከሰፈሩ ከግቢው ትንሽ ማች ወደ ማድረግ ነገር ያመጣ ነው ይመስለኛል። እናንተስ ምን አይነት ከለር ቢሆን የተሻለ ይሆን ነበር? ሀሳብ አስቴታችሁ ይገነባል። ና ሀሳባችሁን ስጡን፣ ዝም አትበሉ። ዝም ስትሉን በስራችን ደስተኛ ያልሆናችሁ ይመስለናል። ና ሀሳባችሁን ስጡን እላችኋለሁ። እንግዲህ ኮርኒሳችን ይህንን ይመስላል እንግዲህ ከግርግዳው እና ከኮርኒሷ መሀል ቅቧ ጋር ማች እንዲሆን አድርገነዋል። ጥቁር ያደረግነውም ይሄ ስትራይፕ ጥግ ጥግ ጠርዝ ጠርዙን ጥቁር ያደረግንበት ምክንያት ደግሞ ያንን ነጩን ከለር አጉልቶ እንዲያሳይ፣ እንደገና መሀል ላይም የሰራናት ዋ ሰማያዊዋንም አጉልታ እንድታሳይ አጉልቶ እንዲያሳየን ወይም ቤቱን ውበቱን አጉልቶ እንዲያሳየን ብለን ነው እንደዚያ ያደረግነው። ከኮርኒሱ ከለር ጋር ጥቁር የአምፖል ጌጥ አድርገንለታል ማለት ነው። ይህንን ይመስላል። ለበረንዳውም በተመሳሳይ መልኩ ሰርተንለታል ማለት ነው። ቤቱን በጣም ቆንጆ አድርገን ነው የሰራነው። ይህ ደግሞ አሁን የምንገጥመው ስፖቶች፣ ጠርዝ ጠርዝ ላይ የሚደረጉ ስፖቶች ጌጦች ናቸው። እንግዲህ ቤቱ ፋይናሊ ይህንን ይመስላል። እስኪ እዩትና ሀሳብ አስተያየታችሁን ስጡ ነው የምላችሁ ትንሽ ማቴሪያል ነው ቤቱ እንዲደምቅ የተደረገው፣ በትንሽ ማቴሪያል እናንተም በምትችሉት ማቴሪያል ማድመቅ ትችላላችሁ። ምክንያቱም እናንተ ወሳኞች ናችሁ ለቤቱ። ያ ማለት ምን ማለት ነው? ቤቱ የግድ ትላልቅ ነገር ሌክዥሪ ነገር መገጠም የለበትም። ቤትን ለማሳመር እናንተ በአቅማችሁ ማሰራት ትችላላችሁ። ሌላው ደግሞ ምንድን ነው ኢንስታሌሽኑ፣ በደንብ ከተሰራ መብራት ዝርጋታው በደንብ ከተሰራ ቀጣይ ምንም የሚያስቸግረን ነገር የለም። ይህ ኮሪደሩ ነው። ኮሪደሩ ምንድነው? እህታችን ኮሪደሩን አላሰራም። ቻክ እና ቻክ ማሰራት የምፈልገው ሳሎኑን ብቻ ነው ብላን፣ ሳሎኑን ብቻ ነው ቻክ ያደረግ ነው። ይሄንን ቀለም ብቻ ነው የቀባ ነው ባለበት ማለት ነው። ቀለም ብቻ ነው የሰራ ነው እና ሳሎኑ ብቻ ነው አቅም ያለኝ ሳሎኑ ብቻ ነው። ኮርኒሱ ግን ሁሉም ይሰራ ሳሎ ማነው፣ ኮሪደሩና ሌሎቹ ክላሶች ቀስ ብዬ አሰራዋለው። ስለዚህ ይሄ አቅሜ እስከዚህ ደረጃ ነው ድረስ ብላ ያለውን ነገር ሰርተን ጨርሰንላታል ማለት ነው። ቀጣይ ወደ በግ ተራ እንሄድ ነው። በግ ሄደን ገዝተን ለቤቱ ማስመረቂያ ተብሎ በግ ተገዝቶ ያው ድዋ ምናምን ያስፈልጋል በሚል ለፋሚሊው ድዋ እንዲደረግና ለልጅቷም ምርቃት እንዲደረግላት ቤቱም ያው የደስደስ ያው አሪፍ ቤት ስለተደረገ ስላሰራች ያው ለልጅቷም ምርቃት እንዲደረግላት ተብሎ ያው በግ ገዝተን ለቤተሰቦቿ እናስረክባለን ማለት ነው። እኛም ድዋችን እንቀበላለን። እንግዲህ እንደምትመለከቱት ይህንን

በግ ገዝቼ ያው ለቤተሰቦቿ ገዝተን በውድ ስለገዛ ነው፣ ያው ገቢና እንዲገባ አስደርገን በእንክብካቤ ነው እንዲሄድ ያደረግ ነው ማለት ነው። በጉ ምክንያቱም ያው አማና ነው፣ ከባድ ነው፣ የሰው ንብረት እንግዲህ። ያው ከሰው አስበልጠ ነው መሀል ላይ እንዲጫን አድርገናል ማለት ነው። ይሄ በማዳበሪያ የተያዘው ደግሞ አስቤዛ ነው። የቤቱ ሁሉ ነገር አጀስት አድርገን ነው እንግዲህ የላክ ነው ማለት ነው። ምክንያቱም ያው ፋሚሊዎቿ ትንሽ ሽማግሌም ነገር ስለሆኑ እነሱ መድከም የለባቸውም፣ በሚል እንግዲህ ማቴሪያላችንን ገዛስተን ይኸው ይህንን የመሰለ ሽንኩርት አህባቢውን ፓፓዬ እኔ በጣም ሊገርም በጣም ትልቅ ነው፣ ደስ ስላለ የገዛውት። ምናልባት ባለሙያዎች ላይሆን ይችላል ሊሉ ይችላሉ፣ እና እኔ ግን ስለተመቸኝ ያው ውበቱ ነጅ ነው እና የገዛሁት። እንግዲህ ያው ለዚህ በግ ይህን ሁሉ ሽንኩርት ልናሸክሙ ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ቀጣይ ደግሞ ምንድን ነው ማድረገው? ለእናትና ለአባት ስጦታ አዘጋጀው ማለት ነው። ይሄ ስጦታ ለእናት እና ለአባት ነው። ምክንያቱም በስራው ረጅም ጊዜ ስለወሰደብን፣ ሶስት ወር ሁለት ወር ከምናምን ወስዶብናል። ለአባትና ለእናት ስጦታ አዘጋጅቼ እጃቸው ይሄዳል ማለት ነው። ከቤተሰቦቹ በጣም ተላምደን ስለነበረ ያው በተለያዩ ነገሮች ከሰራተኞች ከተለያዩ ነገሮች መነቋቆር፣ መሰዳደብ ወይም በስራው የሆነ በቃ አለመግባባት ተፈጥሮ ምናልባት ተነጋግሮም ከሆነ አውፍ ለመባባል ያህል ነው ምናልባት እኛ የሚያጠፋ ነው ነገር ካለ ካለ ሳናቅ፣ እነሱም ቅር ያላቸው ነገሮች ካሉ አውፍ ተባብሎ መለያየቱ የተሻለ ነው በሚል ይህንን ስጦታ እዥላቸው ሄድኩኝ ማለት ነው ማዘር። ምናልባት ስራውን እየሰራ ነው። የቤት ፊኒሽ ስንሰራ ያስቀየባቸው ነገር ካለ ጊዜ የረመዳን ሰዓት አውፍ ለመግባባል ያለው እኔም በስራ አጋጣሚ ብዙ ነገሮች፣ ክፍተቶች ይፈጠራል። እኔ ማላቀው እናንተ መታቆት ሊኖር ይችላል። እና ያስቀየምኳቸው ነገር ካለ አውፍ እንድትሉ የዛሬ ፕሮግራሜ ማለት ነው እና ስራዬ እንዴት ነው? እንዳያችሁት ነው ወይ እንዳሰባችሁት ነው ወይ እንዴት ነው? ምናልባት ሐሳብ አስኬት ካላችሁ ከእናንተ ቅርበል ደስ ይለኛል። የተወሰነ ማለት ነው ወይ በግዋ መጀመር ትችላላችሁ። ራሴ ያበረኩላችሁ ስጦታ ነው። ለማዘር ነው ደግሞ ለማዘር ነው

ከቤተሰቦቻቸው በእንደዚህ አይነት መልኩ እንትመልናል ቤቱን በጣም አሪፍ አድርገን ነው የሰራሉ የምንችለው ሁሉ አድርገናል አድርገን አስረክበናቸዋል እንግዲህ እነሱ በስራው በጣም ደስተኛ መሆናቸውን ነግረውናል በጣም ደስ የሚል ነው አሪፍ ነው በዚሁ ቀጥል ነው ና የሚሉት እንግዲህ ያው የውስጣቸውን እኔ በምንችለው ያህል የምንችለው ያህል አድርጌ ቤቱን በእንደዚህ አይነት መልኩ ጨረሽላቸኋለሁ እንግዲህ